ሰላም ሰላም ወደ አድማጮቻችን ይህ ስፖርት ነው። በመጨረሻ መድፈኞቹ በጁላይ አንድ እንደ ኤሮፓን አቆጣጠር እንግዲህ በአስገራሚ ሁኔታ የመጀመሪያው ፈራሚያቸውን አረጋግጠዋል። እስካሁን ድረስ ማንድንት ተጫዋች ማስፈረማቸውን ይፋ አላደረጉም ነበር። ኬፓ አሪዛባላጋ ከቸልሲ ወደ አርሰናል ዝውውሩን ጨርሶ በአርሰናል ማሊያ ዛሬ ይፋ ሆኗል። አርሰናል የአስራ ሶስት ቁጥር ማሊያን የሚያደርግ ይሆናል። ኬፓ አሪዛባላጋ አርሰናል ከገባ በኋላ በሰጠው አስተያየት እዚህ በመገኘቴ በጣም ደስተኛ ነኝ። የሚመጣውን ሁሉ በጉጉት እጠብቃለሁ በማለት አስተያየቱን ሰጥቷል። ኬፓ እዚህ የመጣሁት ለማሸነፍ ነው፣ በቅርቡ ያንን እናደርገዋለን በማለት አስተያየቱን ሰጥቷል። ማይክል አርቴታና ኢናኪፔናን ካነጋገርኩ በኋላ ቡድኑን ለመቀላቀል ወስኛለሁ። ይህ ስብስብ ለማሸነፍ ቁርጠኛ ነው በማለት ማስተያየቱን ሰጥቷል። ኬፓ አስተያየቱን ሲቀጥል ከሀገር ተዘና ወደ አውርቼ ነበር፣ ሁለቱም ወደዚህ እንድመጣ መልበሻ ክፍሉ የተረጋጋ እንደሆነ ነግረውኛል ብሏል። ይህ ጥሩ የሚባል ነው። ከዛ ውጭ ኬፓን በሚመለከት እንግዲህ አንዳንድ መረጃዎች እየወጡ ይገኛሉ። ኬፓ ማይክል አርቴታ ሲመጣ የነገረው ከዴቪድ ራያ ጋር በቀጥታ እንደሚፎካከር እንጂ ሁለተኛ ግብ ጠባቂ እንደማይሆን ነግሮታል የሚል ነው። ዴቪድ ራያ እና እንዲሁም ደግሞ ኬፓ አሪዛባላጋን በውድድር አመቶ ስናወዳደራቸው ሁለቱም በማዳን ስኬታቸው በጣም ተቀራራቢ ቁጥር ነው ያላቸው። ዴቪድ ራያ ሰባ አንድ ነጥብ ሰባት ፐርሰንት የማሸነፍ ንጻ ያለው ኬፓ አሪዛባላጋ ሰባ አንድ ነጥብ ሶስት ፐርሰንት ነው የዜሮ ነጥብ አራት ፐርሰንት ነው ልዩነታቸው። ከዛ ውጭ እንግዲህ በሁስኮርድ በውድድር ዓመቱ ለሁለቱ ሬት አድርጎ ሰጧቸው ነበር ዴቪድ ራያ 6.73 ኬፓን ደግሞ 6.7 ሰጥቶታል። መድፈኞቹ በመጨረሻ የመጀመሪያ ፈራሚያቸውን አግኝተዋል። በቀጣዩ ቀናቶች ደግሞ የሚጠበቁት የዙብሜንዲና የክርስቲያን ኖርጋርድ ዝውውሮች በዚህ ሳምንት የሚደረጉ ይሆናል። በቀጣይ ሳምንት አርሰናል ስብስቡን ይዞ በኤምሬትስ የመጀመሪያው የሆነውን ስልጠና የሚያደርግ ይሆናል። ቡድኑ ስብስቡን ወደ ስፔን ነው እንግዲህ የሚያቀው መጀመሪያ ነገር ግን ይሰበሰባሉ ስብሰባ ስብስቡ በአጠቃላይ የመጀመሪያ ስልጠናቸውን የሚጀምሩ ይሆናል አርሰናል የቀድሞ ውድድር ጨዋታውን የመጀመሪያውን የሚያደርገው እንደ ኤውሮፓን አቆጣጠር ጁላይ 23 ነው የሚሆነው በአጠቃላይ ወደ ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ወደርማቻችን ከኢትዮጵያ ውጭ የምትኖሩ ከሆናችሁ ጆይን በማድረግ የያያ ስፖርት ቤተሰብ አባል ይሁኑ። እንግዲህ ጁላይ ገብቷል። አርሰናሎች እስካሁን ድረስ እንግዲህ በዝውውር ዜናው ላይ ሶስት ተጫዋቾችን እንዳዘዋወሩ እንግዲህ ኦልሞስት የተጠናቀቁ ናቸው። ዙብሜንዲና ኬፓ ይፋ ሆኗል። ከዚህ በኋላ ስለ ኬፓ ምንም የምናወራው ነገር አይኖርም። ዙብሜንዲ በሚቀጥሉት ቀናሮች ሰላሳ ስድስት ቁጥር ማልያ አድርጎ በአርሰናል ተጫዋችነት የሚተዋወቅ ይሆናል። ከዛ በመቀጠል ክርስቲያን ኖርጋርድ የሚጠበቅ ነው የሚሆነው። ሁለቱም የአርሰናል የመጀመሪያ የሆነውን ስልጠና ሲጀምር አብረው የሚካተቱ ይሆናል። ዛሬ ስለ አርሰናል ብዙ የዝውውር መረጃዎች ሰምተናል። የመጀመሪያ የሚሆነው ኢብሪቺ ኤዜን የሚመለከት ነው። አሁን በትልልቆቹ ጋዜጠኞች ራሱ ስለዚህ ተጫዋች እየተወራ ይገኛል። የ26 ዓመቱ እንግሊዛዊው የክርስቲያን ፓላስ ተጫዋች 68 ሚሊዮን ፓውንድ የውል ማፍረሻ አለው። ኮንትራቱ በ በሀያ ሀያ ሰባት ይጠናቀቃል። ባለፈው ውድድር ዓመት እንግዲህ አስራ አራት ጎሎችን እና አስራ አንድ አሲስቶችን ማድረግ ችሏል። ሀያ አምስት የጎል ተሳትፎዎች ነበሩት። ይህንን ተጫዋች ለማምጣት እንግዲህ ስፐርስ ከዚህ ፉክክር ወጥቷል። ሰናሎች ይህንን ተጫዋች ለማምጣት ይፈልጋሉ፣ ነገር ግን ዋጋው እንዲቀንስላቸው እያሰቡ ይገኛሉ። የመጀመሪያው እንግዲህ ዴቪድ ኦርንስታይን የዚህ የክረምቱ የዝውውር መስኮት ላይ ብዙ መረጃዎችን ሰበር ያለ የሚያቀርበለን ዴቪድ ኦርንስታይን ይህንን ለማምጣት መድፈኞቹ ጥረታቸውን እያደረጉ ይገኛሉ። ነገር ግን ይህ አለ ይህ ዝውውር የግራ መስመር የማጥቃት አማራጫ ሰላቸውን የሚነካ አይደለም፣ ከዛ ውጭ ነው። ስለዚህ አርሰናሎች በማጥቃት መስመሩ ላይ ሶስት ተጫዋቾች እንደሚያስፈርሙ የሚጠበቅ ነው። ይህ አንዱ ነው የሚሆነው፣ ኤዜን አንዴ ግራ መስመር፣ ከዛ ውጭ ደግሞ አጥቂን የሚያስፈርሙ ይሆናል። ዴቪድ ኦርንስቴን ነገር ግን ዋጋው እንዲቀንስላቸው እንደሚፈልግ ተናግሯል። በኤዜ ዝውውር ላይ ለአርሰናል ሊጠቅሙ የሚችለው እንግዲህ 38 ሚሊዮን ፓውንዱን በአንዴ መክፈል አይጠበቅበትም፣ በተለያየ ጊዜ ነው መክፈል የሚጠበቅበት። ያ እድሎችን ሊያሰፋ ይችላል። የኤዜ መምጣት አርሰናልን በመልሶ ማጥቃት በተለይ ደግሞ እንግዲህ ስፕሪሚየር ሊግ ኳሶችን ባለመቀማት እና ኳሶችን በመቀማት በጣም ጥሩ ፐርፎርማንስ ካላቸው ተጫዋቾች ውስጥ አንዱ ነው። ከዛ ውጭ በእግር ኳስ ተጫዋችነት ታሪኩ ምርጡ ፐርፎርማንስ ላይ የሚገኘውን ኢብሪሴዜን ወደ አርሰናል እና መድፈኞቹ ኤምሬትስ ስታዲየም የመጣሉ በሚቀጥሉት ቀናቶች የምናይ ነው የሚሆነው። ሌላኛው አርሰናሎች የግራ መስመራቸውን ማጠናከር ከሚፈልጓቸው ተጫዋቾች ውስጥ አንዱ ሮድሪጎ ነው የ24 አመቶ ብራዚላዊ ተጫዋች እስከ 84 ሚሊዮን ዩሮ ያወጣል ተብሎ ይተሰባል። ባለፈው አመት 16 ጎሎችን እና 10 አሲስቶችን ማስቆጠር ችሏል። ባለ በአጠቃላይ 23 የጎል ተሳትፎዎች አላቸው። ይህ ተጫዋች እንግዲህ በጁቬንቱሱ ጨዋታ ላይ ዛሬ በሚደረገው ማለት ነው ተቀያሪ ቤንች ላይ ነው የሚሆነው። ቋሚ ነው አይጀምረም። ይህ ደግሞ በጣም አሳሳቢ ሆኖበት አለው ሩድሪጎ፣ ምክንያቱም ካዳቸ በሀያ 26 የዓለም ዋንጫ ብራዚል ብሔራዊ ቡድን በመወከል መሳተፍ ፍላጎት አለው። ነገር ግን ያንን የሚያሳካ ሆኖ አልተገኘም። ስለዚህ ወደ አርሰናል የሚመጣ ከሆነ ትልቁ የአርሰናሎች የግራ መስመር ተፈላጊ ተጫዋች ሮድሪጎ ነው። ይህን ተጫዋች የሚያገኙ ከሆነ መድፈኞቹ የግራ መስመሩን እንዲመራና የነፃነት ሚናውን ይዞ በሚገባ በማጥቃቱ ነገር የተሳካለት እንዲሆን ይፈልጋሉ። ሌላኛው መረጃ እንግዲህ አርሰናልንና ፔፔን የሚያገናኝ ነው። ፔፔ ስላችሁ የፖርቶን ተከላካይ ፔፔ ሳይሆን የመስመር ተጫዋቹን ፔፔ ነው። ብዙ ጊዜ ወደ ቸልሲ መጣል የሚል የዝውውር መረጃዎች ተወርቱ የነበሩት ፔፔ ነገር ግን ተጫዋችነቱን በ ሙሉ በፖርቱ እያጠናቀቀ ያለ የሚመስለው ፔፔ አሁን ከአርሰናል የሚፈለግ ተጫዋች ሆናል። በሁለቱ መስመር መጫወቱ ለመድፈኞቹ ተመራጭ አድርጎታል። ይህ ብራዚላዊ ጥሩ ፐርፎርማንስ ያለው ተጫዋች እንደሆነ ይታወቃል። ባለፉት አመጣቶች በብዙ ቡድኖች ይፈለግ ነበር። እስከ 19 ሚሊዮን ፓውንድ ድረስ አርሰናሎች መውጣት ይጠበቅባቸዋል። ስድስት ጎልና አራት አሲስት አሉት። እንግዲህ ሬካርድ ነው፣ ሬካርድ የፖርቱጋል ተነባቢ ጋዜጣ ነው። ስለ ቪክቶሪ ኮሬስ ብዙ መረጃዎች ይዞ የሚወጣው ስለዚህ በዚህ ጉዳይም እንግዲህ አርሰናል በውሰት ነው ይህንን ተጫዋች ማምጣት የሚፈልገው ነገር ግን ፖርቶ የዚህ ተጫዋች ጉዳይ በሽያጭ እንዲሆንላቸው ይፈልጋሉ። አርሰናል እና ፋቢዮ ቬራ ሌላኛው መወያያ ርዕስ ነው። እንግዲህ ፖርቶ ቤት ከሄድን ፋቢዮ ቬራ በውድድር አመቱን በፖርቶ አሳልፏል። ምርጥ ብቃቱ ላይ ነበር ለማለት ይቸግራል። ነገር ግን መካከለኛ ፐርፎርማንሱ ላይ ነበር። ጥሩ የሚባሉ ጊዜያቶች ነበሩት። ይህ ተጫዋች ወደ አርሰናል የሚመለስ ይሆናል። ፖርቶ የሀያ አምስት አመቱን ፖርቹጋላዊ ለማቆየት ይፈልጋሉ። ነገር ግን የደሞዝ ጉዳይ አሳሳቢ ይሆናል። አርሰናል ይህንን ተጫዋች የሚፈልግ ጥለብ ካለ ሀያ ሚሊዮን ፓውንድ መክፈል ለበት የሚል እንግዲህ በዝውውር ዋጋው ላይ ለዚህ ተጫዋች መድቧል። ሌላኛው የሚሆነው እንግዲህ አርሰናልን ስንታሰብ ባለፉት ቀናቶች ሲነሳ የነበረው የሞስኬራ ጉዳይ ነው። የስፔን ከአንድ አመት በታች ብሔራዊ ቡድን የመሀል ተከላካይ የሆነው ሞስኬራ በቫሌንሲያ እንግዲህ ይህንን ተጫዋች አዲስ ኮንትራት ለማቅረብ ጥረቶችን እያደረጉ ነው። በማስቲያ ሜስቲያ ለማቆየት ይፈልጋሉ። ሜስቲያ ይህንን ተጫዋች በማቆየት በሚቀጥሉት አመታቶች በከፍተኛ ዝውውር ይህንን ተጫዋች ለመሸጥ ያስበዋል። ደሞዙ በከፍተኛ ሁኔታ ለመጨመር ነገር ግን ተጫዋቹ በ አርሰናል እና በአርሰናል ፕሮጀክት በጣም ደስተኛ ሆኗል የሚል ነው። አርሰናሎች ሁለተኛ ጥያቄ ሀያ ሚሊዮን ዩሮ ይዘው ወደ ቫሌንሲያ የሚያቀርቡ ይሆናል። ከዚህ በኋላ የተጫዋቹ ውሳኔ ነው እንጂ አርሰናሎች የመጨረሻቸው ያሉትን አንድሬ በርታ በኩል የሚያቀርቡ ይሆናል። አንድ ሶፍ አርሰናል እንዲሁም ደግሞ ሌሎች የመረጃ ምንጮች ፋብሪዚዮ ሮማኖን ጨምሮ ስለ ማዱዌኬ አዲስ መረጃን ይዘው ወጥተዋል። አርሰናሎች የማዱዌኬ በጣም ከሚፈልጓቸው ተጫዋቾች ውስጥ አንዱ ሆኗል ነገር ግን ምንም አይነት ይፋዊ ጥያቄ አላቀረቡም። እንግዲህ ፍሎሪያን ፕሌተንበርግ የሚባለው የስካይ ስፖርቱ ዘጋቢ የተጫዋች ጥያቄ ለአርሰናሎች ለቸልሲ ያቀርበዋል የሚል መረጃ ወጥቶ ነበር። ነገር ግን ፋብሪዚዮ ሮማንን አንድ ሶፍ አርሰናል አርሰናሎች ማዱዌኬን ያደንቃሉ በጣም ይፈልጋሉ፣ ነገር ግን በግል ጉዳይ ገና መስማማትን አልደረሱም፣ ለቸልሲ ጥያቄን አላቀረቡም ብሎ አስተያየቱን ሰጥቷል። ማዱዌኬ ወደ አርሰናል መምጣት ይፈልጋል፣ ነገር ግን የተጫዋቹ ፍላጎት ደግሞ ምንድን ነው የሳካ ተቀያ ቤንች መሆን አይፈልግም። አርሰናል በግራ መስመር እንዲያጫውቶም ፍላጎት የለውም። ይህ እንግዲህ ትንሽ ለአርሰናሎች አስደሳች ዜና ነው ማለት ይቸግራል። ምክንያቱም ማዱዌኬ እነዚህ ሪኳርመንቶች ሳካን አርሰናል የሚሸጡ አይደለም። ሳካ ዋናው የቡድኑ ቁልፍ ተጫዋች ነው። ስለዚህ ይህ ተጫዋች የሳካን ቤንችነት አምኖ መምጣት ግድ ይለዋል። አርሰናሎች አንድሬ በርታን ከማምጣታቸው በፊት በተለይ በዙር መስኮቱ ላይ ጥሩ ነገሮችን ይሰራል ተብሎ ከኤዱ መልቀቅ በኋላ የተሰየም የነበረው ጀሰናያቶ አሁን በሌሎች ሰዎች ቡርኖች ስፖርቲንግ ዳይሬክተር ሆኖ እንዲቀጥል እየተፈለገ ይገኛል። አንዱ ኒውካስትል ነው የዚህ ተጫዋች ፈላጊ ሆኖ የመጣው። ነገር ግን ይህ ዝውውር እንግዲህ የሚሳካ ይሆናል ተብሎ ይጠበቃል። ኒውካስትሎች ሚሸንም ለቀዋል። ከዛ ውጭ አምና ደግሞ የዳና ሾርዝ መልቀቅ የሚታወስ ነው። አጠቃላይ እንደ ሂደት ካያችሁት አርሰናሎች እንግዲህ እንድሬ በርታን መምጣታቸው በዝውውር መስኮቱ ላይ በሚገባ ያገዛቸው እንዳለ የሚታወቅ ነው። ሰላም ሰላም። ወደድማቻችን የየስፖርት ነው። ላይክ ሽር፣ ኮሜንት፣ ሰብስክራይብ